ቁጥር ሰባት ላይ ዛፍ ቢቆረጥ ያቆጠቁጥ ዘንድ ቅርንጫፉም እንዳያልቅ ተስፋ አለው። ስሩም በምድር ውስጥ ቢያረጅ፣ ግንዱም በመሬት ውስጥ ቢሞት ከውሃ ሽታ የተነሳ ያቆጠቁጣል፣ እንደ አታክልትም ቅርንጫፍ ያወጣል ይላል። ዛፍ ቢቆረጥ ያቆጠቁጥ ዘንድ ቅርንጫፉም እንዳያልቅ ተስፋ አለው ይላል። የዛፍ መገኛው በዘፍጥረት ምዕራፍ አንድ ላይ ስትሄዱ እግዚአብሔር አምላክ ምድርን አዘዘ። ምድር ሲታዘዝ ዕፅዋቶችን ታስገኝ ብሎ እንደ ወገኑ ዘሩ ያለበትን ብሎ እግዚአብሔር ሲናገር ዕፅዋቶች ከምድር በምድር ላይ እንዲኖሩ ተተክለው ፍሬያማ ሆነው የእግዚአብሔር አብ አፈጣጠር ሂደት ነው ዛፍ ቢነቀል አይልም፣ መጽሐፉ ዛፍ ከስሩ ቢወጣ ምድር ቢለቀቅ አይደለም የሚለው። ዛፍ ቢቆረጥ እንደገና ያቆጠቁት ዘንድ ተስፋ አለው። ምክንያቱም የዕፅዋት መገኛ ምድር ስለሆነ ከመገኛው ጋር እስካለ ድረስ እንደገና የማፍራት ዕድል እንደገና የማለምለም እድል፣ እንደገና ከፍ የማለት እድል፣ እንደገና የመብዛት እድል አለ። ዛሬም በሕይወታችሁ ብዙ አይነት ነገሮች ቢገድቋችሁ የእናንተን መሰረት ማንበታልት አይችልም። ከመገኛችሁ ጋር እስካላችሁ ድረስ እዛ ውስጥ ፍሬ ታፈራላችሁ። አሜን በሉ። ከመገኛችሁ ጋር እስካላችሁ ድረስ ምንም አይነት ሁኔታ በሕይወታችሁ ቢመጣ መሰረታችሁ ላይ እስከመጡ ድረስ እዮብን እንዲያለው ሁሉም መንካት ትችላለህ። ነፍሱ ግን አንዳች ነገር ማድረግ አትችልም። እግዚአብሔር ህይወታችሁን አሳልፎ አንድ ነገር እናደርጋለን። ሁላችንም ተነስተን በከተማይቷ ላይ የቆመው በማህበራዊው፣ በኢኮኖሚያዊውም፣ በመንፈሳዊው ዘርፍ ያለውን ስትሮንግ ማን እንመተዋለን። በስጋ ለባሽ ላይ የተቀመጠ ማንኛው መናፍስታዊ ጉልበት በኢየሱስ ክርስቶስ አሁን ይመታል። እንቆማለን ሁላችን ሁሉ ሰው እጁን ያነሳና ይጸልያል። አለቃውን ነው የምገጥመው፣ ዋናውን እመታዋለሁ። መሰረቱ ዛሬ ከከተማይቱ ላይ እናነቃንቃለን። ልክ ጎልያት ሲመካ ጭፍራዎቹ እንደተ

ዛሬ አብረን የምናየው የምስጋና በር ሲከፈት የእግዚአብሔር ማዳን ይመጣል የሚለው የምስጋና በር ሲከፈት የእግዚአብሔር ማዳን ይመጣል በሚለው አርዕስት፣ በዚህ አርዕስት ሀሳብ ላይ ነው ዛሬ የምንነጋግረው። መነሻ ክፍሌ በአንደኛ ተሰሎንቄ ምዕራፍ አምስት ቁጥር አስራ ሰባት ይሆናል። አንደኛ ተሰሎንቄ ምራፍ አምስት ቁጥር አስራ ሰባት ሶስት ክፍሎችን ቶሎ ቶሎ ብዬ አነብላቸዋለሁ። ምን ይላሉ? በአንድ ተሰሎንቄ ምዕራፍ አምስት ቁጥር አስራ ሰባት ሁሉ ጊዜ ደስ ይበላችሁ፣ ሳታቋርጡ ጸልዩ፣ በሁሉ አመስግኑ፣ ይህ የእግዚአብሔር ፈቃድ በክርስቶስ ኢየሱስ ወደ እናንተ ነውና። ኤፌሶን ምዕራፍ አምስት ላይ ያለውን ክፍልም እናነባለን። ኢፊዞ አምስት ዐሥራ ስምንት መንፈስ ይሙላባችሁ እንጂ በወይን ጠጅ አትስከሩ፣ ይህ ማባከን ነውና፣ በመዝሙርና በዝማሬ በመንፈሳዊም ቅኔ እርስ በርሳችሁ ተነጋገሩ፣ ለጌታም በልባችሁ ተቀኙና ዘምሩ። ሁልጊዜ ስለ ሁሉ በጌታችን በኢየሱስ ክርስቶስ ስም አምላካችንንና አባታችንን ስለ ሁሉ አመስግኑ።

የእግዚአብሔር ፍቃድ በክርስቶስ ኢየሱስ ወደ እናንተ ነው። ማንኛውም መንፈሳዊ እንቅስቃሴ በምናደርግበት ጊዜ አንድ ነገር ፈልገን ነው ያን ስራ የምንሰራው። መንፈሳዊውን ስራ ስንሰራ የምንፈልገው አንድ ነገር ነው። እሱም ምንድን ነው? በሰማይ ያለ የእግዚአብሔር ፍቃድ በምድር እንዲሆን ነው። መጽሐፍ ሲናገር በሁሉ አመስግኑ፣ ይህ የእግዚአብሔር ፍቃድ ወደ እናንተ ነው ይላል። የእግዚአብሔር ፍቃድ ዛሬ ወደ እኛ በምስጋና ነው። አሜን በሉ። በሁሉ አመስግኑ። ኤፌሶን አምስት ላይ ስትመጡ ስለ ሁሉ አመስግኑ። ምን ይለዋል? በእንግሊዝኛው ኢን ኦል ሰርከምስታንስ ኢን ኦል ሽ እግዚአብሔርን አመስግሉ። በማንኛውም ሁኔታ ውስጥ ብትሆኑ፣ በማንኛውም ሁኔታ ውስጥ ብትቀመጡ እግዚአብሔርን አመስግሉ። ለምን ምስጋና የሚሰማ እሱ እኔን ያገረኛል። እሱን የማድንበት መንገድ በዚያ ውስጥ አለ። አሜን። በቃ ዛሬ የተዘጉ በሮች ዛሬ በምስጋና ይከፈታሉ። የነባው ሰው ጮክ ብሎ አመን ና። የሐዘንን በር ለመዝጋት የምስጋና በር መክፈት፣ የማጣትን በር ለመዝጋት የምስጋና በር መክፈት፣ ጀሞትን ጥላ በር ለመዝጋት የምስጋና በር መክፈት። ምስጋና የሚሰዋ ያከብረኛል። ምስጋና ነው። ዛሬ የምስጋና በር ይከፈታል በሉት። ዛሬ ቀጥራችሁ መዳን ይሆናል። ምስጋናችሁ በር ደግሞ ይከፈታል። በራችሁም የምስጋና በሮች ሆነን ዛሬ ይሰይማሉ፣ አምናለሁ። የሐዘን በር ዛሬ በኢየሱስም እዘገዋለሁ። ምስጋና የሚሰዋ እሱ እኔን፣ ያከረኛል እሱን የማድንበት መንገድ። ዳዊት ይሄንን ሲነገር አስራ ሦስት አመት ህይወቱ በሰልፍ ውስጥ ያለፈ ሰው ነገር ግን የመንፈሳዊውን አለም ቁልፍ ይዞታል። በህይወቱ በሚመጡ ነገሮች ውስጥ ሁሉ እንዲህ ነው የሚለው!